ሙዓዝ ኢብን አልገጦ ከአንዳንድ ነው የምትተኮሰው። እሱ ሙዓዝ ምን አክል ድፍረት ቢኖር ነው? ሌባ ሌባ ነው ሙዓዝ አቂቃው ልንገራችሁ፣ ሌባ ነው በቃ እልም ያለ ሌባ ነው። ሰውን ሳይሳደብ ምንም ነገር ሳይል ነብዩን ብቻ ሰለላሁ ዐለይሂ ወሰለም በጣፈጠ በጣፋጭ አንደበት በማወደስ ብቻ ልባችሁን ልባችንን የሰረቀ ምርጥ ጀግና ነው። ሁሉም ሰው በስራው ስትመጣ ይቃወማል። ልመና ለወሃብያ ህልውናቸው ነው። ሙአዝ የችን መስመር ሰለነካባቸው ገና ተቃውሟቸው ይቀጥላል። ከሚንበር እስከ ዛውያ አፍሪካ ቲቪ ድረስ በልመና ተቋቁመው የራሳቸውን እንዲሁም የኡስታዞቻቸውን ቤትና መኪና በልመና ገዝተው ከሚስኪኑ ደሃ ህዝብ የተዋጣውን የሞጣን መቶ ሚሊዮን ገንዘብ ቅርጥፍ አድርገው በልተው የሙአዝ ሐሊልን የእገዛ ጥሪ ሲተቹ ትንሽ እንደው ትንሽ እንኳን አይሰቀጥጣቸውም። ሞዓዝ ከ2004 ጀምሮ እስከ ዛሬ ባሉት ዓመታት የነሽዳው ኢንዱስትሪ ላይ የፈጠረው ተጽዕኖ አንድ በሀገራችን ላይ ያለ ታዋቂ አርቲስት የሄደበት ርቀት ከሞዓዝ ጋር ሲነጻጸር የሞዓዝ ሚዛን ይደፋል። ሉክ አልፋቲሁን ኢንሻር ላይ ከነበሩ ንሽዶች ተነጥሎ ተጽዕኖ መፍጠር የቻለው እሱ ብቻ ነው። ከሱ በመከተል አሊ አሚን ዕውቅናን መጨበጡ ማይካድ ነው። ከተጽዕኖ አንጻር ከመዘነው ግን የአሊ አሚን ዝና በምርኩዝና መሰል መድረኮች የጎላ እንጂ የሙአዝን ያህል ተጽዕኖ መሆን የቻለ አይደለም። ሌሎቹንማ በመልክም አናውቃቸውም። እዚህ ላይ ለማሳየት የተሞከረው የሙአዝን አይኮኒክ ፐርፎርማንስ እንጂ ንጽጽር እንዳልሆነ ይሰመርበት። በመቀጠል መንዝማውን ከተቀላቀለ በኋላ ፎር ሸባብ በሚል መጠሪያ አብረውት ከሰሩት ማዲዎች ቀድሞ የገነነው የሱ ድምጽ ነበር። ምንም እንኳን እዚህ ግሩፕ ላይ ያሉት ማዲዎች ሁሉም በየራሳቸው ዝናን ያገኙና እንደ አልፋት ይሁን ኢንሻዶች ተውጠው የቀሩ ባይሆንም ሙአዝ ማስተርኪያቸው መሆኑን እነሱም ይመሰክሩለታል። እንደ አጋጣሚ ከመህፉዝ ውጪ ከሁሉም ጋር ቤስት ፍሬንድ ነንና ይህንን እውነት አውቃለሁ። አዳዲስ ማዲሆች በመድህ አፍቃሪያን ዘንድ የፈጠነ እንዲታወቁ በማድረግ ረገድ ሙአዜ አንበሳ ነች። እንደ ፈዋድ ሸምሱ፣ ኢሳም አህመድ ያሉት ከብዙ ማሳያ ናቸው። ማዲሁ የለፋበትን እንኳን ማግኘት ቀርቶ የሲዲና ስቱዲዮ ወጪ እንኳን በኪሳራ ነበር የሚሰሩት። ይህንም የራሱን ቲዩብ በመክፈት ለሌሎችም መነሳሳት ፈርቀዳጅ ሆኖ ቢያንስ ኪሳራቸውን አስቀርቷል። የመድረክ ሾው ማዘጋጀት ምን ያህል ከባድ መሆኑ አዘጋጆቹን ያያችሁ፣ ታውቁታላችሁ። ሆኖም ሙዓዝ ዋሪዳ በሚል የጀመረው ሾው ፕሮግራም በርካታ የመንዙማ መድረክ አዘጋጆችን ወልዷል። ለማዲሆችም ስፖንሰርሺፕ ተጠቃሚነትን አስገኝቷል። በዚህም ሙዓዝ ባለውለታ ነው። የውጭ ሀገራት ሙነሽዶችን ወደ ሀበሻ በመጋበዝ አብዛኞቻችን በልጅነት ሰንተን የወደድናቸውን በመድረክ እያየናቸው ሀሴት እንድናደርግ አመቻችቶ ልባችንን አበስርሷል። ከሳዑዲ አረቢያ ኮሚኒቲ ጋር በመተባበር ያዘጋጀው መድረክም የሚታወስ አስደናቂ የሙዓዝ አቅም ነው። ሲጠቃለል፣ ከላይ የተዘረዘረው ከብዙ በጥቂቱ ሲሆን ይህንን ተጽዕኖ በተደራጀ መልኩ በአንድ ማዕከል ሲሆን አስቡት። ስረዳው ሙአዝ እያለ ያለው ዘመናዊ እና ደረጃውን የጠበቀ ስቱዲዮ ብንገነባ ትልቅ ነገር መፍጠር እንችላለን ነው አይደል? ሌላ ምንም ያለው የለም። ስለዚህ ትክክል ነው እኮ። ምን ያህል ተጽዕኖ አለው? የለውም። እኛ ተጽዕኖን ያመንበት ጀጅ እናድርገው። ከመነሻው ሙአዝን የጠሉ ሰዎች ስራውን እንዴት መመዘን ይችላሉ? በእርግጥ ተጽዕኖን እያየኑ ነው። ከተራ እስከ ፕሮፌሰሩ ተነስቶበታል። ሰለተቾች ምንም ማለት አልፈለግም፣ አያስኪድምም፣ መብታቸው ነው። ነገር ግን እኔም ሐሳቤን ለተጋራው ማለት የምንፈልገው ህልሙ የሆነውን ስቱዲዮ ገንብቶ ጉዲያስ ባለን ጉዲያስ ብለን ፕሊስ እናግዘው። 12 ሚሊዮን በጣም ሲምፕል ነው እኮ። እውነትም እኔ በቅሜ ያለኝን በመደገፍ አጋርነቴን አሳይቻለሁ። እናንተም ከጎኑ እንድትቆሙ ስጠይቅ ከእርሱ ጋር ለማኝ ተብሎ መሰደቡን አምኜበት እስከ መጨረሻው ከጎኑ እንደምጠው አስረግጭ ነው። ነቢዩ ራህማ አለይሂ አፍደሉ ሰላት ወሰላሙ አለይክ ተሰደቡ። ሮሄን ላንቱ ፊዳ ያ ነብየላህ ብሎ የወጣው ዛሬ አንተ ድርዬ ብለህ የምትሰድበው መንዙም አዳማጭ ጎረምሳ ነበር። እንዴት እስልምናይን ዲኔን ክብሬን ማንነቴን ትነኩብኛላችሁ ሲል በቲክቶክም በፌስቡክም ድምጽ ሆኖ ሲጮህ የነበረው አሁን ሙዚቃ ጭፈራ ያልክ የምታበሻቀጠውን ውዳሴ እያወደሰ ነበር። በቅሚ አለሁ ሲል የነበረው መስጊድህ ተነክቷል፣ ቁርአንህም ተቃጥሏል፣ አንተ ወዴት ነህ ሲባል ነፍሴ ለመስጊድም ለቁርአንም ክብር ባት መጥንም ያለችኝን ይህችን ተራ ህይወቴን ልሰባ ሲል ወቱ ተሰዋው። አሁን አንተ ቤትህ ቁጭ ብለህ ሙዚቀኛው አዝማሪው ጨፋሪ የምትለው ወጣት ነበር። እና ሰይደን ሙርሰሊን ተሰድበዋል ብለህ ጠርተኸው አንተ ቤትህ በሰላም ስትውል ስታድር ስለነብይማ ድምፄን ሳላሰማ እንዴት ሲል በየእስር ቤቱ ሲታጎር የከረመው ይኸው ፀጉሩን ያጎፈረው በቅጽል ስሙ ሙሽሪኩ፣ ጨፋሪው፣ አዝማሪው የምትለው ተራው ጎረምሳ ነበር። አዎ ይህ ለዲኑ መሰዋትን ሰላይ ሰይዳል ካውና ይነሲል ሩሑን ለመስጠት የማይሰሰተው ይሄው የነዝማው አድማጭ ተራ ያደረከው ሩሁ ያልታወቀለት በድሚያ ጌጥ ያላሸበረቀው ልብሰ ተላላው ወጣት እንጂ ሌላ ማንም አልነበረም። ሙአዝ ሐቢብ እልፍ ወጣቶችን እንዴት ነቢዩላህን መውደድ እንደቻሉብህ ያንተን መንዙማ ሰምተው እንዴት ወደ መስጊድ እንደተመለሱ በመንዙማ በነሽዳዎች ሰበብ ምን ላይ እንደሆኑ የምናውቃቸው ወጣቶችን በአይኖቻችን አይተናል። መስከናልን አላህና ነብዩ ነቢዩ ይመስክሩልህ ይውደዱልህም። አላሁመ ሶሊ ወሰሊም ወባሪክ ዓላ ሰይድና ሙሐመድ። ትላንትና አባቱ በጀናባ ነበር ሚኖረው፣ አባቱ በሀረም ነበር ሚወልደው ሳዳቶች ባይኖሩ ኖሮ ثم والله العظيم አሁን ያዎቹ መሻይኮቻችን ባይኖሩ ኖሮ አባቱ ያለ ሻዳ ነበር የሚሞተው። አያቱ ያለ ሻዳ ነበር የሚሞተው። ማን ነው ሸሃዳ ያሳዘው? እነሱ ናቸው። መንገድ ያሳየው ማን ነው? እነሱ ናቸው። ቁርአንን ያሳወቀው ማን? እነሱ ናቸው። ከየት መጥቷል? አይደል ከሰማይ ወርዶ አይደለም። ወይም ደግሞ የተለያየ አረብ ሀገር ዕለማዎች እዚህ መጥተው አስተምረዋል። የኛው መሻይኮች አስተምረዋቸው፣ የኛው መሻይኮች ዒልም አስቀምሰዋቸው፣ ተጨማሪ ነገር ፍላጋ ሄዱ አየ ለምን ሄዱ፣ አይደለም ይዞ የመጡት ግን መርዝ ሆነ። መሳይኾችን የሚሳደብ ሳዳቶችን የሚሳደብ የነቢዩ ስለ ላ ስለም መድህ የሚሳደብ የነቢዩ ስለ ላ ስለም ክብር ሚነካ ነገር የነቢዩ ስለ ላ ስለም መድህን ሙዚቃ የሚል ትውልድ ፈጠሩ። ይህ ይሄ ትውልድ ሂዶ ሂዶ ቁርአንን በዜማ የሚቀረወር ሙዚቃ ሙዚቃ ማለቱ አይቀርም ምክንያቱም ዜማ ነዋ ይህም ዜማ ነው ያም ዜማ ነገ ይመሳሰልበታል። ነገ ሙዚቃ ይለዋል ቁርአንንም ማለት

ምክንያቱም ይሄ ታሪክን ማቆየት ነው፣ የሀገር ቅርስ ነው፣ የሀገር ቅርስ ነው። እኛም ስላልህንበት ነው። ባህልና ቱሪዝም በጀት በጅቶ ማሰራት ያለበት ነገር ነው። መንዙማ ኢትዮጵያዊ ስለሆነ በጀት በጅቶ ማሰራት ያለበት ነገር ነው። ባህልና ቱሪዝም መደገፍ ያለበት ነገር ነው። ሙስሊሙ ሙስሊሙ አለቃም አልገባው። ከኛ ቀድሞ ሄድ ሰዎች አሳስተውታል፣ እይታውን አንሻዋረውበታል። ትናንትና ቁርአን የሚቀረጽ ሰው መቀረጽ የለበትም የሚሉ ነበሩ። والله العظيم ትናንትና አሁን አሁን ቁርአን ለምን ይቀረጻል የሚሉ ሰዎች ነበሩ። ዛሬ ግን የዛ ድጋፊ ሆነው ነው አየህ፣ ለዛ ዋጋ የሚከፍሉ ትናንትና ግን አይሁን ብለን። ትናንትና ቴሌቪዥን ለዳዋ ምን ያደርጋል የሚሉ ሰዎች የነበሩ ናቸው። ዛሬ ቴሌቪዥን ከፍቶ ዳዋ ያዘርጉ። ትናንትና በስልክ ዳዋ ምን ያደርጋል የሚል አየህ፣ ነገሮች ሲለወጡ የሚለወጥ ነው በነገሮች መለወጥ የሚለወጥ ነው። ሁሉም አቋሙ ሆኖ አይደለም። ትላንትና መዝሀብን የሚሰድብ ሰው ዛሬ የለም። አየህ ትላንትና ሞሊድን የሚሰድብ ሰው ዛሬ የለም። ሌላ አዲስ ተሳዳቢ ነው የተወለደው። ሌላ አዲስ ይተካል። እሱ ዞር ይላል። ምን ይላል? ሞሊድ አይከፋፍለንም። አየህ ሞሊድ ያከፋፍ። እዛ ቦታ ላይ ሲደርስ የሚፈልገው ቦታ ላይ ሲደርስ እንደዛ እስከ ዛሬ ድረስ ሳዳቶች ተጠቅመባቸዋል። ይበቃል ካሁን በኋላ በእነሱ መነገድ ይበቃል። ባሁንባል የእነሱን ስም እያጠፉ መነገር ይበቃል። የእነሱ መንገድ እያጠፉ አውራድ ነው፣ ዚክር እኮ ነው። አንድ የመሻይ ሀድራ ላይ ብትገባ ሱብሒ ላይና መግሪብ ላይ የኢሻ አውራድን አንዷን ለአንድ ሰዓት ሙሉ የሚባለውን አውራድ አንዷን አንዷን ዲ አንዷን አውራድ ከሀዲስ ውጭ ካለ እኔ ይቀጣሉ። ከሀዲስ ውጭ ካለ ዛሬ እነሱ እየነቀሱ እያወጡ ዚክር አዝካረ ሰባህ ወልመሳ እዛ ውስጥ አድርጎት ቴሌቪዥን ቻናል ጣቢያ ሲመጣ ዚክር ብለው አመጡት። የጠዋት እና የማታ ዚክር ብለው አመጡት። አውራድ ብሎ ያስቀምጡ ዊርድ ብሎ ያስቀምጡት እንኳን መሻይኮች አዲስ ነገር ምንም የለም። ትላንትና በመሻይኮች ሲሆን በጀማዓ ሲሆን ሰው እንዲዘክር ከዚክር እንዳይርግ፣ አየህ ከሰላዋት እንዳይርግ